እንደዚህ ሳ በቃ ታፍኖ ነገር ይመስላል አንገቱ ተቀይቶ ወንዝ ውስጥ አሉ። እዛው አካባቢ አካባቢ ነው ሰፈራችን እዛ እና ልጁ በትክክል የተገደለው ማለት ነው፣ ለሊት ላይ ነው። እዛ አካባቢ እያለን በቃ ፖሊሶች ናቸው ማን እንዳነገራቸው አናውቅም። እዚህ ያለ ኑ ተብለን ተጠርፈን እዛ ወረድን ማለት ነው። አሁንም ለሚገደሉ ህጻናት ማለት ነው ዋስትና ያስፈልጋቸዋል። አሁን ለሚቀሩት ላሉት ዋስትና ያስፈልጋቸዋል። እንዶ እየገደሉ ዝም ብሎ መጥፋት እንደ ለምን ቀልድ ሆነ? ሰላም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የአገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ፣ የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ትላንት፣ ከትላንት ወዲያ ጀምሮ በማህበራዊ ሚዲያ ላይ አንድ ህጻን ልጅ፣ የሰባት ዓመት ህጻን ልጅ ጠፍቶናልና እባካችሁ አፋልጉን ሲሉ ቤተሰቦቹ ማስታወቂያ ሲያስነግሩ ነበረ። ትናንት ማምሻውን ደግሞ እጅግ በጣም በሚያሳዘን ልብ በሚሰብር ሁኔታ ይህ አብዱል ጀሊል አብዱ የተባለ የሰባት አመት ታዳጊ እዛው ሰፈሩ አካባቢ የሚገኝ ወንዙ ውስጥ ታፍኖና አንገቱ ተቆልሙሞ ተገድሎ መገኘቱን ሰማን። እንዲህ ያለው ጭካኔ እለት እለት እየተሰማ መምጣቱ እጅግ በጣም አሳሳቢ ጉዳይ ሆኗል ኢትዮጵያ ውስጥ። ይህንን ጉዳይ በተመለከተ ከቤተሰቦቹ ጋር በቀጥታ የስልክ መስመር ተገናኝተን ምንድን ነው የተፈጠረው ነገር የሚለውን ነገር ጠይቀናቸዋል። ደግሞ ለሌሎች በተለይ ደግሞ እዚህ ሀገር ውስጥ ላላችሁ ኢትዮጵያውያን በሙሉ ትልቅ ጥንቃቄን እንድናደርግ የሚያስተምር ጉዳይ ነውና ከእነሱ ጋር ያደረግነውን ቆይታ እንድትከታተሉልን ጋበዝን። በቆይታቸው ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። አብራችን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩለን። ጤና ይስጥልኝ። እንዴት አሉ? ሰላም። እስኪ እንተዋውቅ። ወዳጃ የመጀመሪያ እኔ ይሳልሳሪ ክባላ ነው። የዜማቹ የአርፌ ልጅ ነው። እሺ። ምንድን ነው እስቲ የተፈጠረው? ከመጀመሪያ ከመጥፋቱ ጀምረው ይንገሩን እስቲ። የበዓል እንደ መስቀል ዋዜማ ምሽት ላይ እየተጫወተ ቅዳሜ አራት ሰዓት ላይ ከቤት ወጣ። እሺ። ከልጆች ላይ እየተጫወተ ወደ አራት ሰዓት አካባቢ ይዞት ወዴት እንደገባ አላገኘነውም። እኛ ጠፋብን፣ በቃ ስንፈልግ ስንፈልግ ቆየን። ወደ ሶስት ቀን ያው፣ ወዴት ቅዳሜና ሰኞ ስንፈልግ ቆይተን። ምንም አላገኛችሁም? መረጃ ነበረ? ምንም አላገኘንም። ነገር ነው ማጣን። 24 ሰዓት እየፈለግን ነበር። እሺ፣ ከዛ ምንድነው ትናንትና ነው አስክሬኑ የተገኘው? አዎ ትናንትና፣ እንግዲህ ሌሊት ላይ ወደ ጠዋት ማንጊያው ላይ እንደዚህ ሳ በቃ ታፍኖ ነገር ይመስላል። አንገቱ ተቀይቶ ወንዝ ውስጥ አሉ። እዛው አካባቢ አራብሳ አካባቢ ነው ሰፈራችን። እዛ ወንዝ ውስጥ ከታዙት አራብሳ አካባቢ ወንዝ አለ፣ ወንዝ አለ፣ ወደ ታች አካባቢ ወንዝ አለ። ወንዝ ውስጥ ከታዙት ዋ ውስጥ ከዛ ነው ፖሊሶች ጠሩ። ከዛ አንስተን ወደ ምኒልክ ወሰዱት። ማን ነው ግን ያየው ለመጀመሪያ ጊዜ? ፖሊሶች ናቸው ለእኛ የነገሩን። ማን እንዳየው ያው እነሱ ነው የሚያውቁት። እኛ አላወቅነው። እኛ ተጠርተን ነው የሄድነው። ፍለጋ ላይ እያለ ከተገኘ በኋላ ነው እናንተ የሄዳችሁት? አዎ፣ የሰማ ነው እያየ ነው እያየነው፣ ከተገኘ በኋላ ከነገሩ በኋላ፣ የትን ፖሊሶች። የሰባት ዓመት ህፃን ልጅ ነው፣ ሰባት ዓመት አንድ ያክፍል ተማሪ ነው። እዛ አካባቢ ነበር ይማ ዘንድሮ ነው አንድ ያክፍል የገባው፣ ዘንድሮ ነው የገባው። እዛ ዛና ትምህርት ቤቱ ገና ትምህርት እንደጀመረ ማለት ነው፣ እንደጀመረ ሳምንቱ። ለቤተሰብ ስንተኛ ልጅ ነው? የመጀመሪያ ልጅ። እውነትህን ነው። ሆነችን የመጀመሪያ አደሱ ምንድን ነው። በወቅቱ አብረውት የነበሩ ህጻናት አልነበሩም ሲጫወቱ የነበሩ አንድ ልጅ ነበራሉ፣ ግን የዛን ቀን ተመልሶ ሶዲ ቤቱ ይገባ አለ እሱ ሲገባ፣ ይሄኛው ተነጥሎ በቃ የት እንደገባ ማግኘት አልተቻለም። ከእናቱ ወላጅ ል ደኛ ነገሮች እንጂ ሁልጊዜ ከግቢ አይወጡም አይወጣም። እሱ እንደው ከእናቱ ጉያም ዞር የሚል ልጅ አልነበረም። አጋጣሚ ሆኖ እንጂ እዚህ ማህበራዊ ሚዲያ ላይ እንደሰማ ነው። ምንድነው የሚለው ማህበራዊ ሚዲያ ላይ የሰማ ነው። እና እኛም በወቅቱ ለማዳራት የሞክገር ነው ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራ ስለሆነችው እናቱም እማዬ የለኛም ዶሮ ጊዜ ብሎ ከተማጸነ በኋላ መስከረም አስራ ሰባት ቀን ጠዋት ተነስታ ዶሮ ገዝታለት ስትመለስ ልጇ አብዱን ልጇ አብዱን ልታገኘው አልቻለችም የሚል መረጃ ነበረ። ትክክል ነው፣ ትክክል ነው። እንደዛው ነው ጎረ ዶሮ አይቶ እሱ ሙስሊም ስለሆነ ዶሮ ጓደኞቹ ቤት አይቶ ነበረ። ለእናተ ጊሄሌ ብሏት ዛ ወጣች መስዛው ያው እንደ አጋጣሚ ዞር ስትል ከዛ ከጉያ የለመስ እንደዛ ነገር ተመልሶ ገብቶ ወጣ። ሄሎ ሄሎ ዶሮ ልክ ገዝታ እሷ ላይ ወጣች። ዶሮ ጉሊት ማለት ነው። ተከትሏት ወጣ ተከትሏት ከወጣ በኋላ አንተ መልሰህ ለምታየው ልገዛ መጣሁኝ ብላው ማለት ነው። እሱ ተመልሶ ቤት ገባ ግቢ ማለት ነው። ግቢ ውስጥ ደግሞ ከጎረቤት ልጅ እየተጫወቱ ነበር። እሷ ልጅ ግቢ ውስጥ ስታየው እሷ ቤት ገባች። ቤት ከገባች በኋላ ልጁ ደግሞ ግቢ ውስጥ ነበረ፣ ሀያ ብርም ይዞ ነበረ ሁላ እጁ ላይ ማለት ነው። እና ከጓደኛው እየተጫወቱ ነበር። ጓደኛው ደግሞ እናቱን ይዛ ወዲያው ቤት አስገብታ ዘግታበታለች የሚሉ አሉ ግን እና ግቢ ውስጥ እየተጫወተ እያለ ነው። በቃ የት እንደሄደም የት እንደገባም ያልታወቀው ማለት ነው። ከግቢ ውስጥ ነው፣ ከግቢ ውስጥ ነው ወዲያው የጠፋው። አዎ በቃ የጠፋው ከግቢ ውስጥ ነው። አራስ ነበረች እንዴ እናትየው? ለሌላ ልጅ እናቴ? አዎ አራስ ነበረች፣ የአራት ወር አራስ ነበረች። አሁን ፖሊስ እንግዲህ አስክሬን መገኘቱን እንጂ እንዴት ሆኖ ህይወቱ እንዳለፈ አልገለጸላችሁም? አይ በቃ ይኸውልህ ምንድን ነው መሰለህ፣ እኛም በቅርብ ርቀት ስንከታተል ነበረ። እና ልጁ በትክክል የተገደለው ማለት ነው ሌሊት ላይ ነው። ምክንያቱም ወንዝ ላይ ቀኑ ትናንትና ማለት ነው፣ ወንዝ ውስጥ ሙሉ በሙሉ እኛ ሰው አሰማርተን ፈልገን እያንዳንዱ አጠፍረን አይተናል። ቤተ ክርስቲያን ማለት ነው። አሁን ተገድሎ የገደሉት ማለት ነው ሌሊት ነው ተገድሎ የተገኘበት ወንዝ ውስጥ እናንተ ቀድማችሁ ፈልጋችሁ አጥታችዋል? ቀድመን ትናንትና ፈልገናል። ቆይ ከትናንት ወዳ ማለት ነው የተጣለበት ቦታ ሙሉ በሙሉ ወደ ቤተክርስቲያን ሰው አነጋግረን እዛ ቤተክርስቲያን እንትን ሚሉ ማለት ነው የሚጠብቁ የሚጠብቁት ና ሰውም ነበር፣ አናገርናቸው። ምንም ነገር በቃ ወንዙ ላይ ፈለግ ከዛ በሚቀጥለው ፈልጋችሁ ከሄዳችሁ ባሉት ቀናት መካከል ነው ድጋሜ ወንዝ ጋር ተጥሎ የተገኘው። መላከኝ እናንተ ፈልጋችሁ ካጣችሁት በኋላ ነው እዛ ወንዝ ላይ ድጋሚ ተጥሎ የተገኘው። ልክ እኛ ደግሞ ልክ ፈልገን ማለት ነው አጣን፣ እቤት ወጣን፣ አዳር መጠባበቅ ጀመርን ማለት ነው። በቃ ምናልባት ይመጣል ይለቁታል አልሚን ነገር ማለት ነው። ልክ ትናንትና ሰኞ ማክሰኞ ነጋ ማለት ነው። ዛሬ ሮብ አደለ? ትናንትና ማክሰኞ ከነጋ በኋላ እኛ እዛው አካባቢ ሆነን እየጠበቅን ማለት ነው። በቃ ዝም ብለን ወንዝ ላይ ደግሞ ያው ከትናንት ወዲያ ስላየን ድጋሚ አልወረድንም እዛ አካባቢ እያለን በቃ ፖሊሶች ናቸው፣ ማን እንደነገራቸው አናውቅም። እዚህ ያለ ኑ ተብለን ተጠርፈን እዛ ወረድን ማለት ነው። እዛ ስትሄዱ አስክሬኑ እየተነሳ ነው። እዛ ስንሄድ ደግሞ በቃ አስክሬኑ በቃ አንገቱ በቃ ጨምዝዞ ነው የገደሉ። አይዞኝ አይዞኝ አይዞኝ ጌታ አይዞኝ አይዞኝ። እግዚአብሔር ያበርታችሁ። አሜን። አይዞኝ። በዚህ ሰዓት እኮ እንዴት ነጥ የሚባልበትም ሰዓት አደለም። እውነት ነው እውነት ነው እውነት ነው። አይዟችሁ አይዟችሁ። አሁን ይህንን ለሚሰማ ህዝብ ምን ማለት ትፈልጋላችሁ? እ እኛ የለ እንደዚህ አይነት ነገር እኮ እዛው ከ- በተደጋጋሚ እየተሰማ ነው አለ እንዴ መጀመሪያ ለሰው ህይወት ነው አለ መቋቋም የሚያስፈልገው አለ ሀገር መቀጠል የሚችለው አደለ። እውነት ነው አደለ። ስለዚህ እኛ ከዚህ በፊት የሚሆን አሁንም ለሚገደሉ ህጻናት ማለት ነው ዋስትና ያስፈልጋቸዋል። አሁን ለሚቀሩት ላሉት ዋስትና ያስፈልጋቸዋል። በቃ ዛሬ ከዛሬ ጀምሮ ማለት ነው የእኛ እንዴ አጠነዋል፣ አይደለ? አሁን መሰራት ያለበት ለሌላው ነው። የእኛ አጠነዋል። እውነት ነው። ለሌላው ዋስትና ምንድን ነው። በቃ እንደ እየገደሉ ዝም ብሎ መጥፋት እንደ ለምን ቀልድ ሆነ። ስለዚህ መንግስት የተቻለውን በቃ በዚህ ጉዳይ ይርዳን፣ ይተባበረን። ወንጀለኞች መያዝ አለባቸው። የእጃቸውን ማግኘት አለባቸው። በቃ መገደል ሁላ አለባቸው። በቃ ተገኝቶ ማለት ነው እንግዲህ እኛም እስኪ እናንተን እየተከታተልን እንጠይቃለን። መቼም ፖሊስ ይህንን ጉዳይ እንደዚህ በዋዛ አይተውም። ማን የገደለው በምን ምክንያት ነው የሚለውን ነገር የአስክሬን ምርመራም አድርጎ ከዛ ደግሞ የሚያገኘውንም ውጤት ይፋ ያደርጋል፣ ያሳውቃችኋል ብለን እናስባለን። እናንተም ጋር እየደወለን እየጠየቅን ምክንያቱም ሰውም መስማት አለበት የፖሊስን የምርመራ ውጤትና እኛም መልሰን እንጠይቃችኋለን። እናንተ ሰብር አርጉ፣ ፈጣሪ ከእናንተ ጋር ይሁን። እንግዲህ ሀዘን ቤታችሁ አይግባ፣ የሀዘን መጨረሻ ያድርግላችሁ። ለእናቱም ለአባቱም ብርታት እንዲሰጥ እንመኛለን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ እጅግ በጣም የሚያሳዝን ልብ የሚሰብር ጉዳይ ነው። እንዲህ ያለው ነገር ወልዶ ላየው ሰው በተለይ አንጀት ዝቅ የሚያደርግ ነው። ምን አይነት ምን አይነት ጭካኔ እየተፈጸመ እንደሆነ ሊገባን አልቻልም። ይህንን የሰባት ዓመት ህጻን ልጅ እንዴት ባለ ሁኔታ ልባቸው ጨክኖ ልባቸው ደንድኖ እጃቸው ችሎ እንደገደሉት አልገባንም። ዙሮ ዙሮ ግን እንዲህ ያለው ነገር ለሌሎቻችንም ትምህርት የሆና ልጆቻችንን በብዙ ጥንቃቄ ማየት ማስተዋል፣ የሚገቡ የሚወጡበትን አካባቢ ከልብ ማስተዋል አለብን ብለን እናስባለን። ለቤተሰቦቹ መጽናናትን እንመኛለን። ፈጣሪ እሱንም ደግሞ በቀኙ እንዲያኖር በቤታቸው ሀዘን እንዳይገባ ከልብ አድርገን እንመኛለን። እንዲህ ያለው ነገር ቻችንም ላይ እንዳይደርስ ደግሞ ምኞታችን ነው። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እያደረጋችሁ ታበረቱን ዘንድ ጠየቅን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ክበሩልን። ክብር ይስጥልን።